ውሸት ነው! ውሸት ነው! ውሸት ነው! ዶክተር አላየንም፣ ምንም አላየንም። አንድ እንኳን የዶክተር የሆነ ነገር እንኳን አላስገቡም። የሕመም ስሜት አይሰማትም ምንም ነገር ፌክ ነው። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን፣ ሁሉ ሰላም፣ ሁሉ ሰላም። እንግዲህ ዛሬ በሚገርምና በሚያሳዝንና ደስ በሚል ነው የመጣ ነው እንግዲህ አንዳንድ ሰዎች የሚያውሩትን ነገር አያውቁም። ግን በመጀመሪያ እኔ ደስታዬም ማለት እንኳን ደስ አለሽ ለማለት ወዳለው እንግዲህ የሩታም ወዳጆች የሆናችሁ እንኳን ደስ አላችሁ። እንግዲህ የሚገርም የሚገርም ነገር እየተደርጓል። እንግዲህ ፕሮግራሞቹም ከእንግዲህ ይለቀቃሉ ብለን እናስባለን። ግን ደግሞ የምንሰማው ምን የምንለው ነገር እጅግ በጣም አስቸጋሪ ነው። እንዴት? ምንድነው? ቆይ እናንተ ግዴታ አሁን ውሸት ነው። ምንም የወለድ አላረገዘችም። ያረገዘችው ፌክ ነው፣ የነበረው ሁሉ ነገር ፌክ ነው ስትሉ ግን ትንሽ አታፍሩም? ማለት ትንሽ እንኳን ለምሳሌ ቤተሰብ አለ፣ እናት አባት አለ። እንግዲህ ለዩቲዩብ ማለት ብላ ራሱን ተዛደረገች ቢባል በልጅ በልጅ ይቀለዳል? በዚህ አይነት ሙድ፣ በዚህ አይነት ነገር እሺ ተጣልተናል ማለታቸው ሊሆንም ላይሆንም ይችላል። ግን እኔ በልጅ በዚህ ደረጃ ያሹፋሉ ብዬ በጭራሽ እኔ እንትን የለኝም። እና በጣም ዛሬ የሰማሁት ነገር እጅግ አወዛጋቢ ነገር እየወጣ ነው። ፌክ እንደሆነ እየወጣ ነው። ምንም አይነት ነገር ማረጋገጫ የለም። ጀስት እያሉ እየወጣ ነው ብቻ እስኪ ያታወዛግቡን ገና ደስታ ምንድን ነው እንደዚህ መሆን? ምንድን ነው እንደዚህ የምታደርጉት? ዲያረ ሼም ነው። በጣም ተው እንጂ። እና አብርሽ ግን በጣም ገረምከኝ ማለት ነው። በዚሁ አጋጣሚ የሆነ ነገር ልበልክ። ምን አስበህ ነው እንዴ? የሚስቲቱን ከመውለዳ በፊት የምተለቀቁት እንትኖች አጥሚት፣ አራስ ወይም ደግሞ እርጉዝ ነው የሚጠጣውና፣ ምን አስበህ ነው? ተው እንጂ እንዴ። ኮፍተን ንበላ እና ቤተሰብ የሌላውን ደግሞ ዘገባ አጣርተን ይዘን እንመጣለን። የትም እንዳትሄዱ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። እንኳን ደስ አላችሁ ብለናል። ግን የሚያወሩት ነገር በጣም እምነት ዘግንኖኛል።